ምናልባት እንደ ሌላ ሰው ብልጥ ለመሆን ምናምን ወይ ለራሴ ለመሆን ሞክራለሁ፣ ግን ይህ ጭንቅላቴ ለራሴ የሚሆን ጭንቅላት የለኝም። ሁሉ ነገሬን ሰው ያውቀዋል። ሁሉ ነገሬን እና ምጎዳው በሰው ነው። በራሴ ነገር ተጎድቼ አላውቅም። ብዙ ነገር እኔ የራሴን ነገር ለሰው አልናገርም ምናምን። ብዙ ህመሞቼን በውስጥ አምቄ ስለሚዝ ነው ሆድ የሚብሰኝ። ብዙ ነገሮችን ስላሳለፍኩ ነው። ብዙ እንደዚህ ብዬ የማልናገራቸውን ነገሮች ስላሳለፍኩኝ እንደዚህ ቶሎ የሚከፋኝና በቅርቡ ወደ ስራ ይመለሳለውኝ። እናመሰግናለሁ ሁላችሁ ነው። ይሄዳለሁ፣ እና ያንን ነገር እንደ መረጃ ይዘውት እኔን የሚያጠቃኝ እራሱ አበሻው ነው። ታውቃላችሁ በብዙ ነገር የምጎዳው እኔ በሰው ነው። አንድ ደግሞ የምጎዳውም ደግሞ የኔ በምላቸው ሰዎች ነው። ወዳጄ ነው የሚመስለኝ መስጌ ያሉኝ ሁሉ ወዳጆቼ ምናምን የራሴ ነው የሚመስሉኝ ምናምን የሆነ ሄጄ ሰው ከሰው ጋር እንደ ቤተሰብ ጥልቅ ርቅ ብዬ ነው እንትን ምለው። ሰው የራሱ ሆን የራሱ የሆነ ቀይ መስመር አለው። እኔ ከዚህ ቀይ መስመር በህይወት የለም። አካውንቴ ላይ ያለው ይታወቃል። በምንም ሁሉ ነገር ኢኮኖሚ የሚታወቀው እኔ የራሴ የሆነ የምለው ፐርሰናል ነገር እንኳን የሌለኝ ሰው ነኝ። እመቤቴን እኔ የምጎዳ ሰው አይደለሁም። ምጎዳ ሰው ስላችሁ እኔን ማናችሁ ልትጎዱ አታ እኔን አሁን ሰው ልጉዳ ቢል በቀላሉ ነው የሚጎዳኝ፣ ግን ከየት ላምጣው ይሄ ክፋትን። እመቤቴን ነው የምላችሁ ክፋት ነገር የለብኝም እና መማሩን ላፈልጋለሁ የሆነ ነገር ከተባለ በቃ ሁሉ ነገሬ ግልጥልጥ ልታርጌ እኮ እንደዚህ ነው እንደዚህ ነው ሰው ግን የሚደብቀው ነገር የራሱ አለው የራሱ የሆነ ፐርሰናል ነገር አለው ምንም ፐርሰናል ነገር የሌለኝ እኔ እናቴ እንዴት ብታሳድገኝ ነው አላውቅም ሁሉ ነገሬ ነው የሚታወቀው እኔ ሁሉ ነገሬ በቃ ሁሉ ነገሬ እንታውቃላችሁ ለዛም ደግሞ ሰው ይጎዳኛል የማንም ጾሜን ማደር ነው የምፈልገው። ከራበኝ እዚሁ የሆነ ከተቸገርኩኝ እንኳን እዚሁ ሚዲያ ላይ መጥቼ እናንተን እንለምናለሁ፣ እናንተን እንጠይቃለሁኝ እንጂ ውጪ ውጭ ውጭ ውጭ ላይቦ ዘብተሽ ውጭ ውጭ ወይም ደግሞ ያለሽበት እንንጣ ውጭ ገና ምን እንደዚህ ተባልኩ ተባልኩ ብለሽ ነው ውጭ። በቃ አይደለሽም፣ በቃ ንፁህ ነሽ የራስሽን የምታውቂው ራስሽ ነሽ። ከዛ ውጭ ለማንም ኤክስፕሌን ማድረግ አይጠበቅሽም። ውጭ በቃ ውጭ መሲ ነይ ውጭ ተረጋግቶሽ ማስረዳት ከቻልሽ አስረጂ ያለበለዚያ ግን ውጪ በቃ እናገይ ደግሞ ተቆራርቶ ለልጅ ምናምንታይ ነው ለማንም ለማን ነው ባሽ የሚፈሰው ለማን ለማን ሚዲያ ላይ ላለ ሰው ይሄ ግፍ ነው ፈጣሪንም ፍሬ አንዳንዴ ሰው ጤናቶ ነው የሚያለቅሰው ሰው መተንፈስ አቅቶስ ነው የሚያለቅሰው። ሰው ሰው የሚበላው አቶ እየሞተ በጦርነት የሚሞት እኮ ስንት አለ፣ መሲ። እንጂ ይሄ ፈጣሪን አይን መውጋት ነው። ማርያምን በልጅሽ አስቢ። እንደዚህ ሆና ስታሽ ሚዲያ ትክታ ትጠቀማለች? ለማና ቦ ሚዲያ ላይ ያለ ሰው። ስለዚህ ረፊ በቃ ተረጋግተሽ አስረድ፣ አውሪ፣ አለቅ ስልክ ኦርደር አድርጋችሁ ስልክ ያልደረሰ የመጀመሪያ የዋትሳፕ ቁጥር የጠፋብኝ ማለት ሙሉ ስልኩ ራሱ ፎርማት ሆኖብኝ፣ የከስተመሮች ቁጥር ስለቅም፣ የነበረው በእንትን ነበረ ወይ ቲክቶክ ላይ ሲመጡ፣ ወይ የሆነ ቤት ሄዶ መሲ ስልክ አልደረሰንም ሲሉ በዛ በዛም ነው አሁን ፕሮፋይል ላይ ባለው ስትመጡ። ግን እያስተካከልኩኝ ነው። አሁን በጣም ትንሽ ነው ይቀረኝ፣ ረድ ያስተካክል ያለውኝ። በዚህ ሶስት ቀን አራት ቀን ውስጥ እመጣለሁኝ ወደ ስራ ይመለሳለሁኝ። ለተፈጠረው ነገር በቃ ብቻ ግን ከምንም በላይ ለተፈጠረው ነገር ሳይሆን ከጎኔ ስለሆናችሁ ተረድታችሁ እንደናታችሁ ልጅ ማለት በቃ ልክ በአካል እንደምታጎኛ ሁሉ ከስተመር ተረድታችሁ ችግሩ እስኪስተካከል ድረስ ታግሳችሁ ከጎኔ ስለሆናችሁ በዚህ ደረጃ ደግሞ ስላመናችሁኝም በጣም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በመሀል ደግሞ እንደዚህ እንትን ብዬን በመቆየት ሜሴጅ እንትን ያላልኳችሁ በጣም ይቅርታ፣ ከስተመሮቼ ከዚህም በኋላ ከስተመሮቼ ለምትሆኑ አሁን ዋትሳፕ የሚመልሰው አዘጋጅቻለው፣ ሽያጩ ላይ ምራሴ ሆኜ በተረፈ ደግሞ ዋትሳፕ ፓቹን በስነስርዓት ማኔጅ የሚያረግ ሰው አዘጋጅቻለሁኝ ሁሉም ነገር በአዲስ አሰራር ነው የሚሆነው ስለዚህ ሁላችሁንም ኬዝ ውስጥ እገባና ከዛ ግን መጨረሻ የሆነ ፌስታል ውስጥ የሚያስገቡት እኔን ነው ያንን ደካማ ጎኔ ለማስተካከል እሞክራለሁ የሰዎች መጠቀሚያ እንዳልሆን እሞክራለሁኝ ጋገር ያደርጉኛል። የልጅ አምላክ ጠብቆኝ፣ የዛች የሞተችው እናት ጠብቆኝ እንጂ ብዙ ነገር በህይወቴ መጥተው በሰው ምክንያት በህይወት ያልፏል። ግን ሁሉንም አለፊያቸዋለሁ። ዜጎቼ ላይ ምንም አይነት ነገር ለእነሱ ከመጎዳት በተረፈ ምንም ውስጥ የለውም። የተጣልቼ አላውቅም በራሴ ጉዳይ፣ ፖሊስ ጣቢያ የተጣልቼ አላውቅም በራሴ ጉዳይ ከማንም ሰው ጋር። ማህበራዊ ኑሮን ከሰው ጋር መኖር የምችል ልጅ ነኝ። ያውን ቦታ ላይ መሲ መሲ ላይ ይሄ ሀቅ አለኝ የሚል ሰው ካለ እኔ ያውቃሉ። ከምንም በላይ ደግሞ እኔ ለሰው ምን ያህል እንደሆንኩኝ በዙሪያ ያሉ ሰዎች ያውቃሉ። ስለዚህ ምንም ውስጥ የለውበትም። እኔ ብቻ ስሜ ብቻ እንትን ስላለ በዚህ ደረጃ እኔ ላይ ቪዲዮ ባትሰሩ በተለይ ደግሞ አሚራ የምትባይ ልጅ ምን እንደሁም ምን እንደሆነሽ አላቅም። ሌላ ያለውን ሰው ወስደሽ ስለ ሌላ ሰው የተነገረውን ወስደሽ ለመሲ ነው እያልሽ ነው የምትወስች። ችግር የለም ወይ ፎሎ ፈልገሽ ሊሆን ይችላል ምናምን። የሰው ሀቅ ላይ አታገኙኝም። ምናልባት የእኔ ሀቆች ብዙ ሰዎች ጋር ሊኖሩ ይችላል። የኔ ሀቆች በጀድነቴ በይዋህነቴ ምናምን ብዙ ነገሮቼ ባክኖብኝ ብዙ ነገሮች አጥቼ ምናምን ሊሆን ይችላል። የሰው ሀቅ ላይ ግን እጄን አታገኘት። እንትን ብሎኝ ነው፣ የካምፓኒው ስህተት ነው። ኮዱ የተቀየረ ስልክ በጣም ብዙ ነበር ደግሞ ያመጣሁት፣ ግን ካምፓኒው ብዙዎቹን ስልኮች ተቀብሎኛል። ምናልባት እኔ የከሰርኩት ይሄ ማምጫውን መሄጃውን እና ከስተምር ነው የተጉላላብኝ። ከስተምር ንጉስ መሆኑን አውቃለሁኝ እና በጣም አመሰግናለሁ። ውድቀቴን ያልተመኛችሁ ናችሁ እና በጣም የማመሰግነው እግዚአብሔር ያክብርልኝ ጉልበታችሁን፣ ፈጣሪ በቃ ከቁጥር አያጉድላችሁ፣ ጤናችሁን ይስጣችሁ። ማርያምን በቅርብ ካሉ ጓደኞቼ በላይ በጣም ነው የተረዳችሁኝ። እንደዚህ እንደዚህ ነው ስላችሁ እሺ መስዬ ብላችሁ ሶስት ወር ሁለት ወር ላይ ጠበቃችሁኝ ያላችሁ እስከ አስተካክል እና ዛሬ ላይ ላይቭ ላይ የመጣሁት ለእናንተ ያለኝንም ክብር ልናገር ነው። ሞር በቃ ቀጣይ በደንብ አምናችሁኝ እንድሰራ እንትን እንድን ያደረጋችሁኝ እና ግን ብዙ ክፍተት የተፈጠረብኝ በመሀል፣ እኔ የሆነ ችግር ገጥሞኝ ነበር። ባለፈው እዚህ ላይ ላይቭ ላይ በተፈጠረው ነገር ችግር ገጥሞኝ እስከ እስር ድረስ በደረስኩበት ጊዜ ላይ በዛ ክፍተቶችም ትንሽ ስራ ተብላሽቶብኝ ነበረ። ሁላችሁንም ግን በጣም አመሰግናለሁ ስለተረዳችሁኝ ከጎኔ ስሎናችሁ ችግሬን እንደ ችግራችሁ አይታችሁ ገበናዬን የሸፈናችሁ ከስተመሮቼ ሁላችሁንም ማርያምን በጣም ነው የማመሰግነው። በጣም ማለት ውድቀቴን አሳልፋችሁ አልሰጣችሁኝም አጠገቤ ካሉ ሰዎች በላይ ገበናይን እንደእኔ እናቴ የለኝም። እንደእናቴ እንደ እናቴ ገበናይን ሸፍናችሁልኛል። ኢሞሽናል ሆናችሁ ስራዬን ለማበላሸት ወደ ሚዲያ አልወጣችሁ ችግሬን ሼር አድርጋችሁኛል። እና በጣም ነው ማመሰግነው እግዚአብሔር አምላክ ጤናችሁን ይስጣችሁ የሰራችሁትን ነገር ይባረክ። እና ማርያምን በጣም ነው ማንም ሰው በዚህ ደረጃ አይታገስም። እናንተ ታግሳችሁኛል። ገበናይን ደብቃችሁልኛል። በጣም ብዙ ነገር ምክንያቱም አንድ ከስተመር ዕቃ ገዝቶ ወር ሁለት ወር ከቆየበት ንቀት ነው አይደል የሚመስለው። ግን ስነግራቸው ችግሬ በጣም ነው የተረዱኝ። ሁሉም ሁሉም በሚባል ደረጃ አይዞሽ መሲ ምናምን በቃ እኔ ተጨንቄ እንትን ስላቸው እነሱ እኔ ነበር የሚያበረታቱኝ። እና በጣም አመሰግናለሁ። በቃ ገበናዬን ሸፍናችሁልኛል። ሁላችሁንም በጣም አመሰግናለሁ። ካለፈው ስህተቶቼ፣ ካለፈው ጉድለቶቼ ተምሬ ስራዎቼን በደንብ አስተካክያለው። አሁን እግዚአብሔር ይመስገን አሁን የቀረኝ አንድ አራት አምስት ሰው ነው። እሱም ኖርማሊ እንትን የሚላክ ስለሆነ ችግር የለም ግን በጣም ነው የማመሰግኑ። በጣም በዚህ አጋጣሚ ከጎኔ ሆኖ በጣም ብዙ ነገሮችን ያስተካከለልኝ ያገዘኝ ኪያዛ አርሴማ በጣም ነው የማመሰግነው እኮ ብዙ ነገሮችን ያስተካክለልኝ እሱ ነው። አመሰግናለሁ ሁላችሁንም። ከዚህ በኋላም ደግሞ ምናልባት ስህተቶች ካሉ እንኳን ላይብ ላይም ስለምታገኙኝ ልታናግሩኝ፣ እሺ ማሚ፣ ወንድሜ ልታናግሩኝ ትችላላችሁ። እስካሁን ምቃችሁ ያልደረሰ ምናልባት እኔ ጋር ያልደረሰ ያኛው ስልክ ፎርማት ስለነበረ ደረሰኛችሁን ከነቀኑ እያየው ለማስተካከል እሞክራለሁኝ። እንዳሉ ምሰሶ የሆናችሁኝ የመዳም ቅመሞች ከኔ ብዙ ዕቃ የምትገዙኝ እናንተ ስለሆናችሁ እናንተን ግን ለእናንተ ምንም ሆኜ ለእናንተ ባሪያም ሆኜ ባገለግላችሁ አደለም፣ መታሰር ምንም ብሆንላችሁ ሰው ሆናችሁ ከጎን የሆናችሁ አሉኝ ከምላችሁ ሰዎች በላይ ገበናይን የሸፈናችሁልኝ እናንተ ናችሁ። ኢቨን እኔ ያልመልስ ስላችሁ ሳሪ ጋር ሄዳችሁ ሙኒት ጋር እየሄዳችሁ በውስጥ ነው በቃ እኔ ጋር እንኳን የምትመጡት እና በጣም ነው የማመሰግነው። አንደኛ ይሄ ነው። ሁለተኛ ደግሞ ይህን ሰሞን በተፈጠረው ግርግር ላይ ደግሞ ብዙ የተቆራረጡ ቪዲዮዎች የተቆራረጡ አንዳንድ ነገሮች እያየሁ ዝም ብያለው። ማለት አንዳንዴ እኔ የምጎዳው የምሰበረውም የምጎዳው ቅርቤ ባልኩት ሰው ነው እና ያንን ነገር ለማስተካከል እሞክራለሁ። እኔ ሁለ ነገር ክፍት ነው ስላችሁ በቃ ምንም ድብቅ ነገር የለኝም እና ለዛም ይሆናል ነገሮች ሁሌ መሲ ያለችበት እየተባለ እንትን የሚባለው። እና አሁን ላስረዳቸው የመጣሁት አንደኛ በዚህ በሀምሳ ሰባት ሚሊዮኑ በተነሳው ነገር እንደ ማንኛውም ሰው እኔ የማውቀው የሀምሳ ሰባት ሚሊዮኑን ነው፣ ሌላ የማውቀው ነገር የለም። ስለሌሎች መበላቶች ምናምን፣ ከዛ በኋላ እንደናንተ ነው ሶሻል ሚዲያ እኩል የሰማሁት ማለት ነው። ከዛ በተረፈ ግን ከመብረቁ ጋር ሆነን በጣም ብዙ ጊዜ ሴትዮዋ እኔ ታውቃላችሁ ሌባ ደላላ ሲባል እንደውም ኢሞሽናል ሆኖ በመናገር ምናምን ነው የምታውቁኝ። እንደውም ሀሳባቸውን ከሁለቱ ወገን የሚባለውን እንኳን ለመስማት ጊዜ አይኖረኝም ሁላችሁም አመሌን ስለምታውቁ ማለት ነው። ግን ሴትዮዋ በሰዓቱ ሳናግራት። ለመስከረም አስራ ሰባት ነበረ እኔ መብረቁን ስናናገራት ያለችን። ከዛ በተረፈ ምንም አይነት ሌብነት ውስጥም ሆነ ምንም አይነት የቆሸሹ ቦታዎች አታገኙኝም። ካገኛችሁኝ ህዝብ ነው የሚፈርድብኝ። የሰው ሀቅ የለብኝም፣ የሰው ሀቅ የለብኝም፣ ሁሌ ነው የምነግራችሁ። የሰው ሀቅ ምንም የለብኝም፣ ምንም። እኔ ያለ እናት ያደኩ ልጅ ነኝ፣ በድህነት ያደኩ ልጅ ነኝ ቤተ ክርስቲያን በርጋ ጠዋፍ ሸጭ ያደኩ ልጅ ነኝ። የሰው ሀቅ እንደማይነካ ጠንቅቄ ማቅ ልጅ ነኝ። የሰው ሀቅ አምስት ሳንቲም የለብኝም። አምስት ሳንቲም አምስት ሳንቲም በቃ ትንሿ አንድ ድርሃም ናት። እሷ እንኳን የለችብኝም። ትንሹ አንድ ድርሃም ናት። የሰው ሀቅ አምስት ሳንቲም የለብኝም። በጣም ለልጄ በጣም ነው የምጠነቀቀው ለልጄ የሆነ ገንዘብ እንኳን ከመጣ ኢትዮጵያ ከመላኬ ወይ ለልጄ ከማብላቴ በፊት በጣም ነው የምጠነቀቀው ምክንያቱም እኔ ያለ እናት ያደኩ ልጅ ነኝ ቤት ቄጠማም ሸጬ ያደኩ ልጅ ነኝ ስለዚህ እኔ ድህነቴን አውቄ ያደኩ ልጅ ነኝ ሰርቼ መለወጥን ነው የምፈልገው እጄ ላይ እንኳን ገንዘብ ከሌለ ከማውቃቸው ሰዎች ብድር እጠይቃለሁኝ አብድሩኝ ሰርቼ መልሳለሁ ብዬ እጠይቃለሁ እንጂ የሰው ሀቅ አልነካም እስፔሻሊ የሰው ሀቅ የሰው ሀቅ ደግሞ ይለያያል እስፔሻሊ መዳን ቤት ካሉ ልጆች የታክሲ እንኳን የለንም ሲሉ እኔ የታክሲ አልጠይቃችሁም የሚያውቁ ያውቃሉ ኢትዮጵያ መላኪያ የለንም እንኳን ሲሉ ችግር የለም ብዬ እንትን ምን ልጅ ነኝ የሰው ሀቅ ላይ አታገኙኝም በተአምር እኔ የባንክ አካውንት አመናችሁም አላመናችሁም በቅርብ ጊዜ የባንክ አካውንት የከፈትኩትኝ እስቲል ገንዘብ እንኳን ዝም ብዬ ነው እንትን እዛም እዚህ መማስቀምጠው የባንክ አካውንት እንኳን የለኝም። በቅርበቴ ያሉ ምን ያህል በቃ ምን ያህል ለራሴ እንደማልሆን ይታወቃል። አይደለም የሰው ሀቅ ቦታ ላይ አይደለም የሆነ ብቻ ሰውን የሚጎዳ ቦታ ላይ እኔ የለሁም። አሁን እኔ ላይቭ የገባውበት ምክንያት ያው ከላይቭ ከጠፋው በጣም ረጅም ጊዜ ነው። ታውቃላችሁ ማለት ኦልሞስት ሁለት ወር ሊሆነኝ ነው። መጀመሪያ የጠፋውበት ምክንያት ስራ ተበላሽቶብኝ ነበረ። ስራ ተበላሽቶብኝ ነበር። ስራ ደግሞ የተበላሽቶብኝ ምክንያት እንደ አጋጣሚ ካምፓኒዎች በጣም ብዙ ብዙ በሚባል ደረጃ የተበላሸ ስልክ ነበር ይሸጡልኝ ማለት ነው። ሳሪ ቤትም ገብቼ ከዚህ በፊት ተናገር ያለው በነገራችን ላይ በዚህ አጋጣሚ በጣም ብዙዎቻችሁ ማላውቃችሁ ፎሎ ብቻ አድርጋችሁኝ፣ ግን በቃ አንድ ቀን እንኳን አውርተን ምናምን ማናቅ ልጆች በውስጥ እየመጣችሁ መሲ ምን ሆነሽ ነው የጠፋሽው ምናምን ስትሉኝ ነበር እና ያንንም ምክንያት ሁሉንም ነገር አብራርቼ እና ደግሞ ስለ ወቅታዊ ጉዳይም ደግሞ መናገር የምፈልገው ነገር ስላለ ነው። ስሜንም ማጽዳት ስላለብኝ ማለት ነው እና ምንድነው የተፈጠረው? ያው ስልክ እንደ አጋጣሚ በጣም ብዙ ያው ስልክ ታሽጎ ነው የሚመጣው። አሁን አንድ ስልክ ሲሸጥ ይሄ ስልክ አሁን እንደዚህ አይታችሁት ካርቶኑ ላይ የተጻፉትን ሙሉን አንብባችሁ ነው የምትገዙት አይደለም ያ ውስጡ ያለውና ውስጡ ያለው ስልኩ ላይ ያለውና ውጪው ላይ ያለው አንድ አይነት አልመጣም እና በጣም ብዙ ኪሳራ ነበረ የገጠመን፣ እና ያንን ነገር ለማስተካከል ነበር የጠፋውት። ለምሳሌ የስድስት መቶ ብር የገዙ ልጆች ስልክ የሰባት ከሀምሳውን ስልክ ነበር ስሰጣቸው የነበረው። ለምን ገንዘባቸው እኔ ጋር እንዳይቀር ማለት ነው አራት ከምሳ የገዙትን ደግሞ ባለ አምስት ከምሳውን እያረኩ ነበረ። ሁሉንም ያጸዳውት ወደ ኢትዮጵያ ስልኩ ራሱ ከተላከ በኋላ እንደ አዲስ ድጋሚ እስከ ማስመለስ ደረጃ እቃ ሄዶ ሲመጣ ታውቃላችሁ ማለት ነው። እና በዚህ አጋጣሚ ከኔ እቃ የገዛችሁ ሁላችሁንም በእግዚአብሔር ስም በጣም ይቅርታ ማርያምን በጣም ይቅርታ፣ በአላህም፣ በእግዚአብሔር በሃይማኖታችሁ ይቅርታ። ወድጄ ሳይሆን ኖርማል የካምፓኒ ስህተት ነው። ግን ደግሞ እንደዛም ሆኖ ወርም፣ ሁለት ወርም፣ ሶስት ወርም ታግሳችሁኝ፣ አምናችሁብኝ በቃ አምናችሁኝ፣ ታግሳችሁኝ ሚዲያ ላይ እንኳን አልመጣችሁም። ማለት በቃ ችግሬን እንደ ችግራችሁ አድርጋችሁ ወስዳችሁ፣ ከጎኔ ሆናችሁ ችግሬን ለመስ እያላችሁ የተረዳችሁኝ ሁላችንም እስፔሻሊ ሁላችንም በጣም አመስ ሁላችንም ማለት ነው።

የለም ጭራሽ ዛሬ ደበረን ማለት ጀመራችሁ። ደበረን እንደ ሀሳብ ጉቺና ውሽዬ ይጣሉ ድጋሚ አራት ቀን እንዲሆነው ማለት ጀመር። ኮመንታችሁ እያንዳንዳችሁ እጅ ገብቷል። አይው ቤቲ ራሱ ሁላችንም ትክክል። ስለዚህ አጀንዳ የለም ከዚህ በኋላ። እንግዲህ ምን እንደሚወጣችሁ አላገብም። ትክክልም የለም፣ ትክክልም የለም። ምንድን ነው የሚወጣው? ሁላችሁም ላይቭ መግባት አለባችሁ። ኮሜንታተር መኖር የለበትም። ኮሜንታተሮችም ላይፍ ትገባላችሁ። ባለ አጀንዳውም ላይቭ ይገባል። ሁላችንም አንድ ላይ እንጮሃለን። ሁሉም ላይፉን ይከፍታል። ህዝቡ በትንትኑ መውጣት አለበት። የቲክታክ ሰው ጭራሽ አታፍሩ። መሲ መዳን በጣም ብዙ የሚተኩስ ልብስ ትታቢ ሄደችው ዛሬ ምናለ አጀንዳ ብላችሁ መጠየቅ ጀመራችሁ። ፖስት የተደረጉ ቪዲዮች ላይ የገባቸው መሲ አጀንዳ የለም። ረጉድ ናችሁ። እኔ እኮ ትክክል ስትሉ ታሪኩ ውስጣችሁ እንዳክቶሰኮ ነበር የሚመስለኝ እኛ የምናወራው ከታሪካዊ አመጣጡ ሲወራ እናንተ ትክክል ደሞች የተሰነጠቀች ልብ የምታረጓት ምናምን የእውነት ልባችሁ አዝኖ ነበር የሚመስለኝ አልኩ። ተዋወቅ አሁን፣ ተዋወቅ አሁን፣ ተዋወቅ አሁንም ትክክል ነው። ይህ አማራ ነኝ ያደረገችው እችል ደግሞ ልክ እንዳዘናችሁ ደግሞ የምትሆኑት ነገር አለ የሆነች አይኗ አይን ላይ ቁንጭ አሸንጉሌት አለች የምትስል ኬት ነው በምታመጡት። ቆይ መዳም ኮሜንታተሮች በጣም ብልቅ እንትን ነው አዲስ ወይ እቃ ሲጩን ይሁን ምን ይሁን ወይ መንገድ ላይ እንደዚህ በውስጥ ስሄድ ነው እና እንዳላነሳው ሌባ ብለው ቢይዙኝስ ከዛ አይታይሰርጉኝና ጥዩ ደግሞ እንዳልሄድ አልቻለም ውስቲ ከዛ ሄድኩኝና አነሳውትኝና ካሜራም ካለ ይዩኝ ብዬ እንደዚህ አርጌ ሄድኩኝ። መቤቴ ማለት በቃ እንዳልሰረኩት መረጃ እንዲሆናቸው ብዬ እንደዚህ ይዤው ሄድኩኝ ከዛ ሄጄ ለሆነ እዚህ ጋር እንትን አለ ሰጠኋቸው ለፖሊሶቹ ሽኩራና ለ አረኔ ሸዋሌን ቁም ተቡ እንደ ቢይዙኝስ ብዬ ለራሴ ተንቀቅ ልሄድም ልመጣም በቃ ከዛ ቆምኩኝ ና ምን ችግር አለው ውስጡ ደግሞ ብር አስቀምጠው ደግሞ ይሆን ብዬ አነሳዋትኝና እንደዚህ ከእንዱ ሰዎቹ ራሱ ከከሰሱኝ ብዬ እንደ ካሜራ ይቅረጻት ብዬ እንደዚህ ቻርኬ ካሜራ ካለ ቢልዲንግ ላይ እንደዚህ አንስቼ አስረከብኩኝ